ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታዬ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ሰኞ ረፋድ ይመጥናቸዋል ያልኳቸው ጫጭር የአገር ቤት መረጃዎችን አሰማችኋለሁ። መልካም ሚዲያም ላይክ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችን እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎቹ ነው። አልፎ መረጃን የሚያስቀድምላችሁ በአማራ ክልል በወልቃይት ተገደ ሴቲት ሆመራ ዞን ዛሬ ሶስተኛ ቀን ይዟል። ስልክና ኢንተርኔት ተቋርጧል። ማን እንዳቋረጠ ለምን እንደተቋረጠ የታወቀ ነገር የለም ነው የተባለው። ሶስት ቀን ሙሉ እንግዲህ በተመሳሳይ ኢንተርኔትና ስልክ ለምን እንደተቋረጠ የታወቀ ነገር የለም። ይህንን መረጃ ተከታትለን እንግዲህ ከአካባቢ የሚወጡ መረጃዎችን ዋቢ አድርገን ለአድማጭ ተመልካቾች የምናቀርብ ይሆናል። አካባቢው ላይ እንደሚታወቀው ከፍተኛ ውጥረት እንደነበር ነው። ሰሞኑን ያው መረጃዎች ሲወጡ የነበሩት ስልጠናዎችም፣ ረቃዎችም፣ አንዳንድ እንቅስቃሴዎችም ሲደረጉባቸው ነበር። ለምንድነው ይሄ ነገር ሊሆን የቻለ የሚሉ በርካቶች ጥያቄ ያነሱበት ሁኔታ ነው ያለው። ማን እንዳቋረጠው እና በምን ሊቋረጥ እንደቻለ የታወቀ ነገር የለም። የሚጣራ ይሆናል ማለት ነው። በሌላ መረጃ በኦሮሚያ ክልል እነ አብይ አህመድ ህዝብ ለህዝብ የብሔር ግጭት ለማስነሳት አማራውን በመጨፍጨፍ በተመሳሳይ ኦሮሞውንም በመጨፍጨፍ ህዝብ ለህዝብ እንዲጋጩ ፕሮጀክት ነድፎ እየተንቀሳቀሱ ነው ሲል ኦኔግ ሪፖርት አድርጓል ብዙ ጊዜ እንግዲህ ኦኔግ አንድ ደካማ ጎን የነበረበት ኦሮሚያ ክልል ላይ ወንጀሎች ይሰራሉ እነዚህ ወንጀሎች ቀጥታ ወዴት ነው የሚደፈደፉ ኦኔግ ሸኔ ምድረኤሽ እያሉ እነሱ ያወጡትን ስም በመስጠት ከራሳቸው ላይ አውርዶ ራሳቸውን ነፃ ያደርጋሉ። ብዙ ሶሻል ሚዲያዎች መረጃውን ካራገቡ በኋላ እና መላው ኢትዮጵያ ህዝብን በኦኔግ ላይ ትኩረት አድርጎ ኦኔግን መርገም ሲጀምር ኦኔግ ብቅልና መግለጫዎችን በማውጣት ከደሞ ነፃ ነን ይላሉ። ይሄ ነገር ኦኔግን አስወቅሷል። ኦኔግ በጉዳዩ ውስጥ እጃቸው ከሌለ በወቅቱ ለምን ትኩስ መረጃ አትሰጡም? ወይም በዛ ጉዳይ ላይ ማብራር ለምን አይሰጥም? ኦኔግ የቆየ ድርጅት ነው፣ አዲስ አይደለም። ቃል አቀባይ ያለው በውጭም በሀገር ውስጥም ከሌሎች እንቅስቃሴ ከሚያደርጉት የተሻለ ብለን ነው የምናስበው በዚህ ረገድ። ስለዚህ አሁን ኦኔግ ይሄንን ግምት ውስጥ በማስገባት ነገሮች ከመከሰታቸው በፊት የነገሮች ቅድመ ሁኔታና ወዴት እያሄዱ ነው የሚለውን አስቀድሞ መረጃ እያወጣ እንደሚገኝና። ይሄ ነገር ደግሞ ትክክለኛና ወደፊትም ተቀባይነት ያለውና ኦኔግንም ከእንደዚህ አይነት ድርጊቶች እና ከእንደዚህ አይነት ሰለባዎች ነፃ እንደሚያደርጉት የታወቀበት ሁኔታ ነው ያለው። ምክንያቱም ነገሩ መደረጉ ካልቀረ ይሄ ነገር ይሄ ወንጀል ሲፈጸም ኦኔግ መረጃውን ሰምቶ ሪፖርት አውጥቶ ከደሙ ነፃ ነኝ፣ እንዲህ አይነት ነገር ሊደረግ ነው፣ ጥንቃቄ ይደረግ የሚል መልእክት አስተላልፏል ተብሎ የህብረተሰቡ ኦሪንቴሽን ይወስዳል። ወይም ደግሞ በዛ ወንጀል ኦኔግ እጁ እንደሌለበት ከወዲሁ ግምት ያገኛል ማለት ነው። ምክንያቱም ስርዓቱ በኦኔግ ሲነግድ ቆይቷል። ኦኔግ ደግሞ ይሄንን ነገር አስቀድሞ ከራሱ ላይ መከላከል ሲገባው ነገሩ፣ ወንጀሉ ከተስፋፋና ህዝብ በኦኔግ ላይ ካመረረ በኋላ ነው እንግዲህ መግለጫዎች ሲሰጥ የነበረው። ባለፈው ጊዜ ወለጋ ላይ ሲከናወኑ የነበሩ ወንጀሎችን ቀጥታ ኦኔግ እንደፈጸመ ተደርጎ ነበር። ለዘመናት ሲወራ የነበረው ይሄ ነገር ምስጢር የወጣው ታንዛኒያ ኦኔግና የብልጽግና መንግስት ድርድር ወይም ንግግር እናደርጋለን ብለው ወደዛ በሄዱበት ሰዓት፣ ኦሮሚያን ለእኛ የምትሰጡ ከሆነ እና ወለጋንም የምናስተዳድር ከሆነ ወለጋ ላይ የተጨፈጨፈው ማህበረሰብ የኦኔግ ማህበረሰብ የኦኔግ ታጣቂዎች እጃቸው እንደሌለባቸውና የኦሮሚያ ክልል ታጣቂዎች እንደሆኑ ድርጊቱን የፈጸሙ ስለምናውቅ ኃላፊነቱን እንዲወስዱና ህዝቡ ነፃነታችንን ያረጋግጥልን ብለው ምስጢር አወጣ። ድርጊቱን የፈጸመው ኦኔግ ነው ተብሎ ነው የተደመደመው። ከዛን ጊዜ ጀምሮ ነው ኦኔግ በወንጀል ውስጥ እንደሌለ እና መንግስት ራሱን ሸፍኖ ራሱን በጭለማ ደብቆ በመንግስት ሽፋን እና በመንግስት ስም ዜጎችን እየጨፈጨፈ መሆኑ የታወቀው በዛ ነው። አሁንም ወለጋ አካባቢ የአማራ ነጻነት ግንባር ወይም ፋኖ መቋቋሙን ግምት ውስጥ በማስገባት ልክ እንደ ኦሮሚያው ክልል ሰሞኑን ውንጀላዎች ተከስቶ ነበር፣ ውንጀላዎች ተነስቶ ነበር። ፋኖን የገደላቸው ፋኖ እንዲያደረጋቸው፣ ፋኖ ንጹሃን ገደለ፣ ፋኖ ቤት አቃጠለ፣ የሚል ቅስቀሳዎች ተነስቶ ነበር። ልግ አካባቢ በሶሻል ሚዲያ ላይም ተሰራጅተዋል። ነገር ግን ፋኖች እንዳልሆኑ እና በፋኖ ስም የተደራጁ መንግስት እራሱ ያደራጃቸው ፋኖ ስም የተሰጣቸው የመንግስት አካላት ወይም ደግሞ መንግስት የሚቆጣጠራቸውና ተጠሪነታቸው ለመንግስት የሆነ ገዳይ ቡድኖች ወለጋ ውስጥ እንደተቋቋሙ መረጃ ወጥቷል። ሆነግ እንደዚህ አይነት ነገሮችን አስቀድሞ የሚያጋልጥና ራሱን ነፃ የሚያወጣ ከሆነ ከህዝብ ጋርም የሚጋጭበት ምንም አይነት ምክንያት የለም። ያስኩኝ ብሎ የሚንቀሳቀስባቸው ቀጠናዎችንም በነፃነት የመንቀሳቀስና ከደሞ ነፃ ሆነው ይቀጥላል ማለት ነው አሁንም የተሰራውን ሴራ አስቀድሞ እያጋለጠ ይገኛል ማለት ነው። ህብረተሰቡ በዚህ ረገድ ራሱን እንዲጠብቅ ጥንቃቄ እንዲያደርግ፣ ገዳይ ቡድኖች ማን እንደሆኑ ቤዛቸውን፣ ባክግራውንዳቸውን ማረጋገጥ ይጠበቅባቸዋል። ፋኖ ነው ብሎ ሲሰይሙና ስም ሲሰጡ ፋኖ አለመሆናቸውን ህዝቡ ኦርየንቴሽን እንዲያገኝ ነው ኦኔጋውን እየሰራ ያለው ትክክል ነው ያደረገው ተቃዋሚ ፓርቲ ተቃዋሚ ድርጅቶች ተቃዋሚ የትጥቅ ትግል የሚያደርጉት በእንደዚህ አይነት ሁኔታ ተቀናጅቶ በኩታ ገጠም ቢሰሩና መረጃ ቢለዋወጡ የብልጽግና እድሜና የብልጽግና የመኖር ወራቶችና ቀናቶች እያጠሩ ይሄዱ ነበር። ነገር ግን መነጋገር እና መስማማት እምብዛም ስለማይታይ፣ አሁን አሁን አንዳንድ የምንመለከታቸው ምልክቶች መልካም ነው ብለን ነው የምናስበው ማለት ነው። ወኔ ግን በቀጠናው የሚደረጉትን ድርጊቶችን ሪፖርት በማድረግ ይዛት ጠንክሮ እንዲቀጥል ጥሪ ነው የምናስተላልፈው። ህዝቡ ደግሞ ራሱን እንዲጠብቅ ጥሪ ማስተላለፍ ያስፈልጋል ማለት ነው። ሌላው ቢቢሲ ይዞት የወጣው ሪፖርት ባለፉት ስድስት ወራት ብቻ 148 እናቶች በጦርነት ምክንያት በአማራ ክልል ሆስፒታል ሳይደርሱ በወሊድ መሞታቸው ሪፖርት አድርጓል። በተመሳሳይ ከሰባ በላይ በወባ በሽታ መሞታቸውንም አክሏል። ሳይታከሙ ታክሞ መዳን እየቻሉ ሳይታከሙ መሞታቸውን የተገለጸው ከዚህ ውጪ አራት ነጥብ ሁለት ሚሊዮን ተማሪዎች ከትምህርት ገበታ ውጪ መሆናቸውን ነው መረጃዎች የሚያመላክተው። ይሄ እንግዲህ አማራ ክልል ላይ የሆነው ነው። በአማራ ክልል ምስራቅ ጎጃም ባሶ ሊበን ወረዳ ሊበን ቀጠና አባይ በረሃ ከባድ ውጊያ ተደርጓል። ውጊያው አምስት ሰዓት እንደፈጀ ነው ሀኖቹም የገለጹት። ከጁቤ ተጨማሪ ኃይል በስምንት መኪና መንግስት ሲያጓጉስ ነበርም ተብሏል። የጉዳት መጠን ባይታወቅም ውጊያው በመካናይዝ የታገዘ መሆኑን መረጃዎች ከቦታው ወጥቷል። አማራ ክልል ላይ እንግዲህ መጠነ ሰፊ የሆኑ ውጊያዎች ናቸው እየተደረጉ ያሉ አዳዲስ ከማሰልጠኛ የወጡ አድማ ብተናዎችን በማሳለፍ ዘመቻው የጥምር ጦርን ያካተተ ነው ተብሏል በሌላ መረጃ ሸዋ ሜንጃር ወደ ስምንት የመከላከያ አባላት ወደ ፋኖ ተቀላቅሏል አቸፈር አንድ ኦፕሬተር ጨምሮ አምስት ወታደሮች ፋኖን መቀላቀላቸው ተሰምቷል ጎደሲዮን ከተማም አጠገብ በተደረገው ውጊያ ጉዳት ደርሷል በአራት ግንባር ነው ውጊያው እየተደረገ ነው የተባለው ሐምሳ ሞትና ቁስለኛ ሲሆኑ 49 መሳሪያዎች መማረካቸው ፋኖዎች አስረድቷል። እንግዲህ አማራ ክልል ላይ ጎጃም ቀጠና ብቻ ሰሞኑን ከፍተኛ የሆነ ውጊያ ነው እየተደረገ ያለው። ዘመቻ አንድነት ቀኑን ይዞ የቀጠለበት ሁኔታ ነው ያለው። በዚህ ውጊያ እንግዲህ ወደ ሁለት ብሬን ተማርኳል። ሶስት ፖሊስ ሲማረክ ሰላሳ ፖሊሶች የተገደሉበት የሻለቃ አመራርም የሚገኝበት ዘጠና ወታደር ሞት እና ቁስለኛ የሆነበት ሁለት ብርጌድ የፋኖ አባላት ነው እንግዲህ የተሳተፉ ተብሏል። በድጓ ጽዮን ቀጠና፣ ሌላው ቋራ የነበረው ውጊያ የቆመ ሲሆን ጃዊ የነበረው ውጊያ መቀጠሉ ተሰምቷል። እዚህ ቀጠና እንግዲህ አድማጮች ተመልካቾች፣ በዚህ በድጓ ጽዮን ከባድ የሆነ ጉዳት ነው የደረሰው። ከባድ ውጊያ ነው ቀላል ውጊያ አይደለም። በመካና ህዝድ የታገዘ ውጊያ ነው። በዛው ልክ የስርዓት ወታደሮች ዋጋ ከፍሏል። በሌላ መረጃ ፕሮፌሰር ክንዲያ በዛሬ እለት በአብይ አህመድ ተሾሟል። የትምህርት ሚኒስትር አማካሪ ሆኖ ነው እንግዲህ የተሾመው በትግራይ ጦርነት ወቅት እንግዲህ ልክ እንደ ጌታቸው ረዳ ጠንክረው ግንባር ገብቶ ሲዋጉ የነበሩ ፕሮፌሰር ነበሩ። አንዳንዶች ኤርትራ ገብተው ብረት ይዘው ሲዋጉ የነበሩት ትምህርት ሚኒስትር አድርገው ሲሾሙ ነው። ትምህርት መውደቁን ያረጋገጥን ነው የሚሉት እንግዲህ፣ እነ ብርሃኑ ነጋ። ብርሃኑ ነጋ ወደ ትምህርት ሚኒስቴር ከመጣ ጊዜ ጀምሮ አንድም ተማሪ ሰላም አግኝቶ ፈተና አልፎ የትምህርት ባለቤት የሆነበት ሁኔታ የለም። ብርሃኑ ነጋ ተማሪዎችን እየረፈረፈ ለብርሃኑ ጁላ እያቀበለ፣ ብርሃኑ ጁላ ደግሞ የኢትዮጵያ ማሰልጠኛዎች በማስገባት ወታደራዊ ስልጠናን አሰልጥኖ ብረታ ሲይዞ ወደ አማራ ክልል በማዝመት ዜጎችን የመግደል ስራ እንዲሰሩ በቅንጅት ነው እንግዲህ የሰሩ የነበሩት ሁለቱ ብራኖች። አሁንም ይሄ ነገር ተጠናክሮ የቀጠለ መሆኑን ነው መረጃዎች የሚያመላክቱ። በሌላ መረጃ በትራንስፖርት እና ሎጂስቲክ ሚኒስቴር ባለሁለት ጎማ እና ባለሶስት እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ ከልክሏል። በሀገሪቱ ውስጥ የተመረቱ በኤሌክትሪክ የሚሰሩ በአማራጭነት እንጠቀማለን የሚል ይዘት ነው እንግዲህ፣ እያሰሙ የሚገኙ በጣም ነው የሚያስቁ። ኢትዮጵያ ውስጥ መብራት በፈረቃ ነው ጎበስ። ቤተሰብ ጋር እንደውላለን። ቤተሰቡን መቼም በቀን አንድ ጊዜም ቢሆን ደውሎ ሰላም የማይል ሰው የለም። እኛ ሰፈር ዛሬ መብራት የለም፣ ተራችን አይደለም ነው የሚባለው። እንግዲህ ትራንስፖርት፣ ወደ አዲስ አበባ ለመሄድ፣ ወደ ደቡብ ለመሄድ፣ ወደ ምስራቅ፣ ወደ ምዕራብ ለመሄድ፣ ዛሬ መብራት ስለሌለ ነገ ነው ጉዞ የምናደርገው አይነት ነገር ነው የምንሰማው ማለት ነው። ይሄ አይሆንም ብላችሁ እንዳትጠራጠሩ። ምናልባት እንዲህ አይነት ነገር ሲገጥማችሁ በጉዳዩ እንግዳ እንዳትሆኑ። እንደዚሁ አይነት ነገር ነው እንግዲህ ማብራትን አብርቶ በቅጡ ከጨለማ ያልወጣ ማህበረሰብ ያለባት ሀገር ኢትዮጵያ በቻርጀር የሚሰራ መኪናን እንድትጠቀምና በቤንዝል የሚሰሩ መኪናዎችን፣ ተሽከርካሪዎችን፣ ሞተር ሳይክሎችንና እና ባጃጆችን ወደ ሀገር ውስጥ እንዳይገቡ ብላ ስታውጭ በጣም አስቂ የሆኑ ጉዳዮች ናቸው። ጎበስ ከኢትዮጵያ እየተሰማ የሚገኘው አንዳንዴ ፈገግም የሚያደርጉ መረጃዎች ናቸው እየወጡ የሚገኙት ማለት ነው። ማብራት በፈረቃ ነው ጎበስ ነገ ትራንስፖርትም ወደ ጎጃም ለመሄድ ወደ አዲስ አበባ ለመሄድ ወደ ደቡብ ወደ ሲዳሞ ወደ ሞያሌ የተለያዩ ቦታዎች የምስራቅ ሀረር ባሌ አርሲ ለመሄድ በፈረቃ ነው የምትሄደው ማለት ምክንያቱም ጨዋታው ከማብራት ጋር ማብራታችን ደግሞ በፈረቃ ነው በጣም የሚገርም የሚያስቅ ነው በሌላ መረጃ ጀነራል ታደሰ ወረደ በአዲሱ ስልጣናቸው እርምጃ ወስዷል እንግዲህ የትግራይ የጸጥታ ቢሮ ተጠሪነታቸው ለ ፕሬዚዳንቱ እንዲሆኑ አድርጓል። እንግዲህ አዲስ የአደረጃጀት አካሄድ ነው እንግዲህ እየጀመሩት ታደሰ ወረደ ለቁጥጥር እንዲመቻቸውና ታጣቂዎች እንደፈለጉ ታጣቂዎችን የሚያዘው ሌላ ግዛቤ አስተዳደር ሌላ ሆኖ ክፍተት እንዳይፈጠር ለማድረግ የታቀደ እቅድ ነው። እንግዲህ አድማጮቻችን፣ ተመልካቾቻችን ምናልባት ካርታና ፕላኑ ከአራት ኪሎ ሊሆን ይችላል ያሉትን በርካቶች ሀሳባቸውን እየሰጡ ይገኛሉ። እንግዲህ ቀስ በቀስ ለውጦች ይታያሉ። ጫናዎችም የሚደረጉበት ሁኔታ ነው። እንግዲህ ታደሰ ወረደ ብዙ ነገሮችን ነው ፈርሞ ወደ ትግራይ የሄዱ ዲዲአር ጉዳዮችም ተግባራዊ እንደሚሆኑ ነው የፈረሙት። እንግዲህ ዲዲር አሁን ባለው ውዝግብና ተፈናቃዮች ወደ ቦታቸው ሳይመለሱ እና የትግራይ ማንነት ጥያቄ የሚነሳባቸው ቦታዎች ወደ ትግራይ ሳይቀለሉ የሚደረግ ዲዲአር የለም የሚል ነው የሕወሓት ይዘት። ታደሰ ወረደ ደግሞ ከአብይ አህመድ ጋር አግሪመንት ያደረጉት እና የተፈራረሙት እነዚህ ነገሮች ያስተካክላሉ። ጌታቸው ረዳ ያልሰራቸውን ይሰራል የሚል እምነት ተጥሎበታል። እንዴት ይሆናል የምለውን ወደፊት አብረን የምንከታተል እና የምንመለከት ይሆናል ማለት ነው። በሌላ መረጃ፣ በአሜሪካ በአማራ በአሜሪካ መሬት አንቀጥቅጥ ሰልፍ በትላንትናው ዕለት እንግዲህ በሎስ አንጀለስ ትራምፕን የሚቃወም ሰልፍ ተደርጓል። ቀጣይ ጊዜም በሌሎች ከተሞችም ይደረጋሉ። ቅዳሜ ዕለትም ከባድ ሰልፍ ይጠብቃል ተብሏል። እንግዲህ ሰልፉ ጸረ ትራምፕ ነው ተብሏል። እንግዲህ ሰልፉን የጠሩት የዲሞክራት ፓርቲ አመራሮች ናቸው ነው የተባለው። ትራምፕ የጀመሩት የዓለም አቀፍ ንግድ ጦርነት ተቃውሞ እንግዲህ በሀገሪቱ ውስጥም የገጠመበት ሁኔታ ነው ያለው። ሌሎች አፍሪካ ሀገሮችና ሌሎች አውሮፓ ብቻ ሳይሆኑ እዛው አሜሪካ ውስጥም ተቃውሞ ገጥሞታል። ትራምፕን በጣም ከባድ የሆነ ተቃውሞ ነው እንግዲህ ትራምፕን የገጠመው። ሰልፉ ይቀጥላል ተብሏል። አድማጮቻችን ተመልካቾቻችን፣ መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር በሌሎች የግንባር መረጃዎች እስከምንገናኝ መልካም ጊዜ እንደሆንላችሁ እየተመኘው ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለሌሎች አድማጭ ተመልካቾችም ተደራሽ እንደሆን እንድታደርጉ በአክብሮት ጠይቃለሁ።